የማቴዎስ ወንጌል ምዕራፍ 15። ከዚህ በኋላ ከኢየሩሳሌም የመጡ ጻፎችና ፈሪሳውያን ወደ ጌታችን ኢየሱስ ቀርበው እንዲህ አሉ፣ ደቀ መዛሙርትህ የሽማግሌዎችን ሥርዓት ለምን ይተላለፋሉ? እንጀራ በሚበሉበት ጊዜ እጃቸውን አይታጠቡምና። እርሱም መልሶ እንዲህ አላቸው፣ እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? እግዚአብሔርስ አባትህና እናትህን አክብር በአባቱና በእናቱ ላይ ክፉ ቃልን የተናገረ ፈጽሞ ይሙት ብሏል። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች ኢሳይያስ በእናንተ ላይ እንዲህ ሲል መልካም ተናገረ። የሕዝብ በከንፈራቸው ያከብሩኛል በልባቸው ግን ከእኔ እጅግ ይርቃሉ። የሰው ወግ የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። ሕዝቡንም ጠርቶ እንዲህ አላቸው፦ ስሙ አስተውሉም። ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ሰውን ያረክሰዋል እንጂ። ከዚህ በኋላ ደቀ መዛሙርቱ ቀርበው ፈሪሳውያን ንግግርህን ሰምተው እንዳንጐራጐሩ ታውቃለህን? አሉት። እርሱም መልሶ እንዲህ አለ፦ የሰማይ አባቴ ያልተከላት ተክል ሁሉ ትነቀላለች። እነርሱም ተዋቸው። ዕውሮችን የሚመሩ ዕውሮች ናቸውና ዕውርም ዕውርም ቢመራ ሁለቱም ወደ ጉድጓድ ይወድቃሉ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ጌታችን ኢየሱስም እንዲህ አላቸው፣ እናንተም ገና ይህን አላስተዋላችሁምን? ወደ አፍ የሚገባ ሁሉ ወደ ሆድ እንደሚወርድ ወደ ውጭም እንደሚወድቅ አታውቁምን? ከአፍ የሚወጣ ግን ከልብ ይወጣል። ሰውን የሚያረክሰው ይህ ነው። ከልብ ክፉ ሐሳብ ይወጣልና፣ ይኸውም መግደል፣ ምንዝርነት፣ ዝሙት፣ ስርቆት፣ በሐሰት መመስከር፣ ስድብም ነው። ሰውን የሚያረክሱት እነዚህ ናቸው። እጅን ሳይታጠቡ መብላት ሰውን አያረክሰውም። ጌታችን ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲኖን አገር ሄደ ኖ አንዲት ከነናዊት ሴት ከዚያ አገር ወጥታ አቤቱ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ ያሰቃያታልና እያለች ጮኸች። ጌታችን ኢየሱስ ግን አንድም ቃል አልመለሰላትም። ደቀ መዛሙርቱም ቀርበው ይህችን ሴት አሰናብታት እኛን እየተከተለች ትጮኻለችና ብለው ማለዱት። እርሱም መልሶ ከእስራኤል ቤት ወደ ጠፉ በጎች ብቻ እንጂ አልተላኩም አላቸው። እርሷ ግን ቀርባ ቤቱ ርዳኝ ብላ ሰገደችለት። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መስጠት መልካም አይደለም አላት። እርሷም አዎን ጌታ ሆይ፣ ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ከዚያም በኋላ ጌታችን ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ከዚያ ሰዓት ጀምሮ ልጇ ዳነች። ጌታችን ኢየሱስ ከዚያ አልፎ ወደ ገሊላ ባሕር አጠገብ ደረሰ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝቡም ወደ እርሱ ቀረቡ። ከእነርሱም ጋር አንካሶችን፣ ዕውሮችን ደንቆሮዎችን ልምሾችና ሌሎችንም ብዙዎች በሽተኞችን አመጥተው ከጌታችን ከኢየሱስ ክርስቶስ እግር በታች አኖሯቸው፣ እርሱም ማዳናቸው። ሕዝቡም ዲዳዎች ሲናገሩ፣ ሽባዎች ሲድኑ፣ አንካሶች ሲሄዱ፣ ዕውሮችም ሲያዩ አይተው እስኪደነቁ ድረስ የእስራኤልን አምላክ አመሰገኑት። ጌታችን ኢየሱስም ደቀ መዛሙርቱን ጠርቶ እነዚህ ሰዎች ያሳዝኑኛል በዚህ ከእኔ ጋር ከዋሉ ሦስት ቀን ነውና የሚበሉትም የላቸውም። በመንገድ እንዳይደክሙ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ የሚያጠግብ እንጀራ በምድረ በዳ ከወዴት እናገኛለን አሉት። ጌታችን ኢየሱስም ስንት እንጀራ አላችሁ? አላቸው። እነርሱም ሰባት እንጀራ ጥቂትም ዓሣ አሉት። ሕዝቡንም በምድር ላይ እንዲቀመጡ አዘዘ። ሰባቱን እንጀራና አሳውን ይዞ አመሰገነ። ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ ሰባት ቅርጫት ሙሉ አነሱ። የበሉትም ሰዎች ከሴቶችና ከልጆች በቀር አራት ሺህ ወንዶች ነበሩ። ሕዝቡንም አሰናብቶ ወደ ታንኳ ገባ። ወደ መጌዶላ አገርም ሄደ።